ማሽቃበጥንማ በቃ ሌላ ሰው ሌሎች አያምርባችሁም። በቃ መሳይ ያሽቃብጣት። ማሽቃበጥን ገዳና መሳይ መኮንን ተዛዝለው ቃለ ምልልስ ያደረጉትን አይቼ ነበርና ሌሎቻችሁ ተው፣ የምር አያምርባችሁም። ለብቻው እሱ ብቻ ያሽቃብጣት። እንዴት ማሽቃበጥ እንደሚያምርበት በቃ የማሽቃበጥ ምልክት አድርጎ ለአብይ ሲያሽቀብጥ የመጨረሻው ጥግ ላይ ሄዶ ነበር የሚያሽቀብጠው። ተቋም ተቋም እንዲፈርስ አድርጎ ማለት እሳት የሚያክል ተቋም እንዲፈርስ ምን እንዳደረገ ያውቀዋል። ዱምስ ዴይ ጠሪዎች፣ ምጽአት ጠሪዎች፣ ጦርነት በሌለበት እኛ ብቻ ነበርን አጀንዳዎቹ። መልስ አንሰጠው ነበር እኛ ብቻ ነበርን አጀንዳዎቹ ላቢ ለማሽቃበጥ ለብርሃኑ ጁላ ለማሽቃ ብርሃኑ ጁላ ሂዶ ቢሮ ቁጭ ብለው አይን አይኑን እያየ ብርሃኑ ጁላ ኢንተርቪው ለማድረግ መስዋዕት የሚያደርገው እኛን በመሳደብ ነበር። ምስ ያቀርባለ ለብርሃኑ ጁላ ምስ፣ እጅ መንሻው እኛን መሰደቡ ነበር። ከደረጃ በታች ስለሆነ እንዲህ ያለው ሰው ጋር አልገጠምንም። ስሙንም ጠረችው አላቅም ነበር ስተን በቃ ምንም ዞር ብለናል አናዩ። እናንተ እዲ ማንዲ በዚህ ደረጃ ማሽቃበጥ ይቻላል። ግን አሁን ገዱ አንዳርጋቸው 8000 ማይል አቆራርጦ በዚህ በዛ ብሎ ጠፍቶ ዋሬቨር ዲሲ የመጣ ሰውዬ እውነት እንደው በጣም እርግጠኛ ነኝ አቶ ገዱ መሳሪያ ማንስተው እዛ ከፋኖ ጋር እንደሚታገሉ የት ዲሲ ጫካውስ ነው የሚታገሉ ነው ለመጀመሪያ ጊዜ። የዳውንት ሰው ነው። ገዱ ዳውንት ኮሎኔል ፋንታውን ስቃይ ይበላበታል። ገዱ ቢሲ ተቀምጦ እየደወለ ከደህንነት መዋቅር ጋር እየተደዋወለ እዛ ካሉ ፋኖ ውስጥ ከተሰማሩ የደህንነት የስለላ ስራ ከሚሰሩ ሰዎች ጋር እበይፋ ተናግር ያለው ገዱ። ሲያወራው የነበረው ፈቃዱ የሚባለው የብሔራዊ ኢንተለጀንስ ሰራተኛ ነው። በፋኖ ውስጥ የተቀመጠ ሰው የኮረኔላው ኃይል እንዴት ነው የነ ምርጋ ያለው ኃይል እንዴት ነው የኃይል ሚዛን ያጠና ነበር አሁን የተፈጠረውን ሁኔታ ለመፍጠር ያ በ አደባባይ ተቀርጾት የሰማችሁት ነው ከዛ እንደው ጫካ ሂደ እንደምትታገለ ጫካ ለመታገል በአውሮፕላን አሜሪካ ምን ያደርግ? እዛው አለለት መሄድ ይችላል። እኔ ስህተት መስሎኝ መጀመሪያ ያነሳሁት አቶ ገዱ በተሳሳተ መንገድ ከሆነ እያገኛቸው ያለ ያለው፣ እኚህ የምታገኛቸው ሰዎች በልዩ ሁኔታ ተልእኮ የወሰዱ ሰዎች ናቸው። የድሮን ጥቃት የሚፈጸመው እነሱ ናቸው ኮኦርዲኔት የሚሰጡት። እናንተ አድማጮች ታዘቡ፣ እውነታውን እናንተ ፍረዱ። ባህር ዳር፣ ደሴ፣ ደብረ ታቦር፣ ጎንደር፣ በእያንዳንዱ ደብረ ብርሃን ወዘተረፈ የተቀመጠ የደህንነት መዋቅር ሴል እነማ እነማና ናቸው? በደህንነት መዋቅር ውስጥ ያለው ምን በስም ዝርዝር አምጥተን መዋቅሮን አላጋለጥንም እንዴ? በስም ካጋለጥናቸው በኋላ በየደረጃው እነዛን አመራሮች የቀየሩት የምታስታውሱት ነው። ትግል እኮ እንዴት አይነት ትንቅንቅ እንዳለው እኮ ይደንቃል፣ ስንት ዋጋ እንደተከፈለበት። ግን ይሄ ሰውዬ ገዱ የሚባል ሰው ሲመጣ መቼም ፓርላማ ላይ በዛ ደረጃ ከተናገረ የሀገሪቷ ውጭ ጉዳይ ሚኒስትሩ ሆኖ ሰርቷል። አስር አመት ክልሉን መርቷል። መርቷል ሳይሆን ያው ገዝቷል። ሲጫን ነበር እንደ አህያ። እሱ የሚያምናል የናልካ ደም አስር አመት እኛን ለውም እራሳቸው ተላላኪ ነበርን እኛ የተልኳስ አስፈጻሚ ነበርን፣ መሪ አልነበርንም ብለው ስላሉ እራሳቸው ቢያንስ ይሄ በቆይታው ያገኘው ልምድ ተወስዶ ውጭ ጉዳይ ነበረበት። ኢንተለጀንስ አማካሪም ነበረ ያንን ተጠቅሞ እንደው ንስሐ እንዲሆንለት ይሄን ትግል የሚያግዝ ከሆነ በጠላትነት ከማሳደድ ይልቅ እንዲያግዝ ማድረጉ ይጠቅማል የሚል አቋም ነው ያራመድ ነው። ነገር ግን በተአምር የትግሉ መሪነን ብላችሁ ለመምጣት እንዳትሞክሩ። እሱንም ይሁን አንዳርጋቸው ጽጌንም ይሁን ትግሉን እንምራው ብላችሁ ለመምጣት ግን እናንተን አምነን ትግሉን ርሌ እናንተ በቃ ምና ለማለት የሚያበቃቸው ነገር የለም። ሁለት ምክንያቶች ናቸው። አንድ በተአምር እምነት የሚጣልባችሁ ሰዎች ስላልሆናችሁ ነው። አንድ ጊዜ ሳይሆን በተደጋጋሚ ተገላብጣችኋል። ሁለተኛው ምክንያት ደግሞ በጣም በተደጋጋሚ ስህተት ፈጽማችኋል። በታሪካችሁ የሚሉሉ ዘመን በፖለቲካ ውስጥ አርባ አመት ቆየን፣ 50 አመት ቆየን ነው የምትሉት። አርባ ዓመት ታግላችሁ በስህተት ላይ ስህተት ነው ስትደርቡ የኖራችሁት። ለምሳሌ ለምሳሌ እስቲ ፍረዱ። እናንተ አንዳርጋቸው ጽጌ ሮድማፕ የሰጠሁት ለአብይ አህመድ እኔ ምንኛል የሰሜን ጦርነት እንዲካሄድ ፕላን አድርገው ከፊት ቆመው መፈክር እያወጡ ሁሉ ከመሩት መካከል አንዱ ነው። አንድ ሚሊዮን ሰው አልቆበታል የሚባል አውዳሚ ጦርነት እንዲካሄድ ፕላን አውጥተህ አመራር ሰጥተህ ሞብላይዝ አድርገህ የሆነ ነገር ካደረክ በኋላ ያንን ካደረክ በኋላ እንደገና ቆይ ሌላ ሮድ ማፕ ጽፍላችኋለሁ። ምንድን ነው ምንድን ነው እየተባለ ያለ 1983 ኢህአዴግ ተቆጣጠረ ሲባል ስለ አማራ ብሔርተኝነት አስፈላጊነት እና ምናምን ብሎ ብአዴንን የአማራ ብሄርተኛ አድርጎ አንዳርጋቸው ተቀላቅሎ ምናምን መጣ ፖለቲካ ለመስራት ሞከረ። የአማራ ትግል ከየት ወዴት የሚለውን ታስታውሳላችሁ መጽሐፍ የተሰጠው ስልጣንም ሁኔታውም አልፈቅድለት አልመቸው መቸው ሲል ደግሞ ሱንዳምፕ አደረገውና ቀየረ። ደግሞ ደሞ ወጣት ቶ ሄደ ዘጠና ሰባት ተመለሰ። ዘጠና ሰባት ደግሞ ግርግር ተፈጠረ። በቃ ኢትዮጵያ ኢትዮጵያ የሚለው ነገር ጎላ ብሎ ሲመጣ ደግሞ ደንበኛ ኢትዮጵያ ንስቱ ነው ቅንጅቱ ነው ደግሞ መጣ። ይሄ በቃ በምርጫ ማሸነፍ ይቻላል ምናምን የሚል ኤንቫይሮመንት ያም እንደምታየው ትርምጥ ምጥ ብሎ ከሰረ። አዋጭ ስትራቴጂ የሚነድፍ እንደው ጽፋለሁ እችላለሁ ምናምን የሚል የሚል ሰው ምንድን ነው የሚጽፈው? ምን ማንን ያሻገረ ጽሑፍ የጻፈው? ብአዴን አላሻገረም፣ የጻፈው ቅንጅትን አላሻገረም፣ የጻፈው ያጣን አላሻገረም። ያጣው ነው ከዛ ደግሞ እዚህ ትጥቅ አዋጭ ነው የትጥቅ ትግል ብሎ ደግሞ እሱን ፕላን አድርጎ ትጥቅ ትግል መሪው ነው ኤርትራ በረሃ ገባ። እንኳን ትጥቅ ትግሉ እንዳር ለማድረስ የራሱን ሴፍቲ እንኳን መጠበቅ ስላልቻለ ከየመን ታስሮ ደግሞ ሄደ። ግንቦት ሰባት አምስት አምስት መቶ ብር ከሰጣችሁን በስድስት ወር ውስጥ አዲስ አበባ እንገባለን እያለ መግለጫ አውጣ ነበር። አንዳርጋቸው ፀሐፊ ነበር። እንደምታበው በስድስት ወር አዲስ አበባ እንገባለን ስትሉ አቶ አንዳርጋቸው አምስት አምስት መቶ ብር ለዲያስፖራ ሲነደፍ እንኳን በስድስት ወር በስድስት አመት አንድ ወረዳ ነፃ የሚያወጣ ወታደር እጃችሁ ላይ ነበር።